ኢንተርኔት ፋውንዴሽን ከመንግስት ጋር በማተባበር በመተባበር 57 ሚሊዮን ብር በላይ ፕሮጀክት የተገነባውን የውሃ ፕሮጀክት ለማስመረቅ ስላበቃን እንኳን ደስ አላችሁ ለማለት ወዳለው አባይ ወገሬት መጣ አባይ ተስራላል። እንደሚታወቀው በወረዳችን ያው በተለያዩ ቀበሌዎች ያለው የውሃ ችግር ከፍተኛ ነው። ችግሩን ለመቅረፍ እንደ መንግስትም መንግስታዊ ባልሆኑ ድርጅቶችን ጋር በትብብር ባለሀብቱንም በማስተባበር ዲያስፖራውን በማስተባበር ችግሩን ለመቅረፍ ጥረት እየተደረገ ይገኛል። ያሳለፍነው በጀት ዓመትም ያሳለፍነው በጀት ዓመትና በዚህም በጀት ዓመት ሰፊ ስራ ተሰርተዋል። ትላልቅ ውጤቶችን ማስመዝገብ ተችሏል ማለት ነው። ነገር ግን አሁንም በየቀበሌው መሰረታዊ የውሃ ችግሮች አሉ ማለት ነው። የላብነት የምናራ ውሃ ማንሳት ይቻላል። አሁን ላይ ከፍተኛ ጥረት የተደረገ ቢሆንም ከፍተኛ ችግር ነው ያለው በየቦታው በየቀበሌው። ያው ወደዚህ ቀበሌ ስንመለስ በተለይም ከዳገት በላይ ከፍተኛ የነበረ እዚህ ዶቦ ሳቦላ ቀበሌ ላይ ከዳገት በላይ ያለው የመንደሮች ቦቶች ከፍተኛ የውሃ ችግር እንደነበረበት ይታወቃል።